አንድ ሚሊየን ኢትዮጵያኖች ፓስፖርት አወጡ ተባለ ስንቶቻቸውስ ወደ ስደት ተሰደው ይሆን አሰላሙ ዐለይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ የእማት ዩቱብ አድማጭ ተመልካቾች በያላችሁበት የአላህ ሰላም እዝነት ረዴት ሁሉ ነገር አይለያችሁ እያልኩኝ ዛሬም በአዲስ ርዕስ ተከስቻለሁኝ ዛሬ ደግሞ ያው የመጣሁት በወቀሳም ለጥንቃቄም የሚሆን ቪዲዮ ነው ማለት ነው። ሁላችሁም አዳምጣችሁ እንድትጠቀሙበት ትላለች እናታችሁ ማለት ነው። ያው ወንድማችን ታጠቅ የስደተኞች ተቆርቋሪ የስደተኞች አለይታ ነው እና እሱ ያው የሚያሳዝን ያው ንግግር ነው የተናገረው በስደተኞች ላይ ማለት ነው። ዛሬም ትኩስ ሐዘን አሁንስ ከበደኝ አለ ማለት ነው። እና አሳዘነኝ ና እስኪ እኔም ወደ እናት ቤተሰቦች ላስተላልፈውና ይህንን ስደትን አላህ እንዳስቆምልን ስደትን በቃችሁ እንድለን እናት አባቶች ዱዓ እንዳደርጉ መልእክቴ ነው ማለት ነው። እንሻአላ ምንድነው አራት መቶ ሚሊየን ኢትዮጵያኖች ፓስፖርት አወጡ ተባለ ማለት ነው። ይህ ሁሉ እንግዲህ የት ነው ሊሰደር ነው ማለት ነው። ያው መቼም ከዚህ ሁሉ ጥቂቱ ነው እንደው ለስራ ለጉብኝት እንደው ቢወጣ እንጂ አብዛኛው ማለት ለተመላላሽ ለተመላላሽ ስራዎች ወይም ለጉብኝት ቢወጣ ከዚህ ሁሉ ጥቂቱ ነው ማለት ነው። አብዛኛው እንግዲህ ስደት ላይ ያው ጉልበቱን ፈሰስ እያደረገ ለአንዱም ጥሩ ያጋጥመዋል፣ ለአንዱም ክፉ ያጋጥመዋል። አብዛኛው ግን ስደት አብዛኛው ያው ክፉ ጎን ነው ማለት ነው። ያው ብዙ ወንድሞቻችን ተቀጸፉ፣ ብዙ እህቶቻችን ተቀጸፉ እና መልካም ጎኑ ጥቂት ነው እንጂ አብዛኛው ግን ክፉ ነውና፣ አላህ ክፉ እንግዲህ ክፉ ክፉን ያስወግድልን። አላህ በቃችሁ ይበለን። አላህ ሀገራችንን ሰላም ያድርግልን። ያው ዛሬ ጁምዓ ነው። በዚሁ አጋጣሚም ሰሉ አለ ነቢ ሰለላሁ አለይሂ ወሰለም እና እህቶቼ ወንድሞቼ ማለት ነው እኔ መልእክቴ ስደት እንግዲህ ያው በቃችሁ እስከሚለን ድረስ ጥንቃቄ በተሞላበት አሁን ልትወጡ ያስተባችሁ ጥንቃቄ በተሞላበት እንድትመጡ መልእክቴን አስተላልፍላችኋለሁ ማለት ነው። ትናንት አንዷ እህታችን ይሄ እንግዲህ ትምህርት ነው ትምህርት ነው ለሌሎቻችሁ፣ አሁን ለምትመጡ እህቶች ትምህርት ነው ማለት ነው በጠለብ አረቧ ታመጣት አለች ማለት ነው። አረቧ ታመጣት እና አንድ አመት ካሰራቻት በኋላ ይቃማዋ አልተሰራላትም፣ ይቃማዋ አልተሰራላትም። አሰርልኝ ስትላት ብሩ ብዙ ነው ትላታለች ማለት ነው። በዛ የተነሳ አውጥታ ትጥላታለች። ወዴት ትግባ? ወዴት ትሄድ? ማለት ነው ይችልሽ። እና እንደዚህ ያሉ ችግሮችም ስላሉ እዚህ ላይ በማጤን ጥንቃቄ በተሞላበት እንድትመጡ ከመጣችሁ እንግዲህ በህጋዊ፣ ኑቶሎ በህጋዊ ስትመጡም ደግሞ ጥንቃቄ በተሞላበት እንድትመጡ መልእክቴን አስተላልፍላችኋለሁ ማለት ነው። በአንዱ ላይ የደረሰ በእኔም ላይ ይደርሳል የሚለው በሁላችንም ላይ ቢሆን ጥሩ ነው ብዬ ነው የምናገረው ማለት ነው። እና አብዛኞቻችን ከሰው አንማርም በራሳችን እስከሚደርስብን ድረስ እንጠብቃለን እና ተጠንቀቁ በየት ኤጀንሲ እንደመጣችሁ የኤጀንሲያችሁን ቁጥር የኤጀንሲያችሁን አድራሻ ለቤተሰቦቻችሁ ንገሩ ቤተሰቦቻችሁ ይወቁ የሆነ ችግር ሲፈጠርባችሁ ቀጥታ ያንን ኤጀንሲ ያመጣችሁን ኤጀንሲ ተህዶ ይያዛል እናንተ ደግሞ ገባችሁበት ያኔ ችግርም ደርሶባችሁ እንደ ጥሩ ነገር ላይም እንደሆናችሁ ያን ሁሉ ቼክ እያደረገ ለቤተሰቦቻችሁ ይነግርላችኋል ማለት ነው ምንድን ነው አሁን ላይ በኤጀንሲም መጥተው በጣም እየተቸገሩ ያሉ እህቶችም ያው እና እያገኘን ነው። በየቤቱ እኛ ስንዞር መቼም በውጭ የምንሰራ እህቶች እንደዚህ እህቶችን እናገኛለን። እና እዛም እዛም ስለምንሰራ በዛ ልጆችን እናገኛለን። በዛ ሲ በሚነግሩን ሰዓት በጣም ነው ወላሂ አንጀትን የሚበሉት እና ምንድን ነው በጣም የሚያስቸግር ቤት ስራው ከባድ በሆነበት ቤት ገብተው ወይም አሰሪዎቻቸው ክፉ ሆነባቸው በጣም ቻል አድርገው የሚሰሩ እህቶች እናገኛለን። ለምንድን ነው እንደዚህ ብለን ጥያቄ ስንጠይቃቸው እዛም ሄደን አሁን ባለፈውም እያልኩ ነበረ ማለት ነው ብዙ አጋጠመኝ ነው ያጋጠመኝ እኔ ማለት ነው። እና ኤጀንሲ ወስዶን እራሱ መልሶን ከዛ ከስራ በእኛ ምክንያት እዛ ከሄድን ለ15 ቀን ለሁለት ሳምንት እንታሰራለን። እስር ቤት አላቸው አሉ እዛ ኤጀንሲዎቹ ማለት ነው። በዛ ያስሩና እና ከቀጡን በኋላ እንደገና ወደ ስራ ያስገቡናል። በእኛ መንስኤ እኛ በቃ ደክሞናል አልተመቸንም ብለን ከሄድን ሁለት ሳምንት ያስሩናል አሉ። እንደዚህ ያለ ችግርም አለ። ለምን ወገን በወገኑ እንዴት ይጨክናል? በአላ በጣም ነው ወላ። እየተጨካከን ነው እኛ ማለት ነው፣ በስደትም በሀገራችንም። ለምንድን ነው እንደዚህ ይሆን ነው በአላ? ኧረ ተው ወላ የአገር ልጅ ማለት የእናት ልጅ ነው። አሁን የእናትህ ልጅ ስትቸገር ስትበደልብህ ስታለቅስብህ አይሰማህም? ያችም እኮ ሌላዋም እኮ እንደዛ የምታሰቃያት አመትህ የምታሰቃያት እኮ ወንድም አላት እህት አላት አባት አላት እንዳንተው የሚያስብላት ማለት ነው። አንተ እንደ እህትህ ለእህትህ እንደምታስበው እሷም አላት እና ስለዚህ ለምን እንደዚህ ግፍ ትሰራላችሁ እና ተጠንቀቁ፣ እህቶች ስትመጡ። በቃ እንደዚህ ጥንቃቄን በተሞላበት ሰበቡ ማድረስ ኸይር ነው። እናም ደግሞ ችግር አይፈጠር አይባልም። ችግር አለ። ይቺ ዱኒያ ደዋራ ናት፣ ትገለባበጣለች። አንዴ ደስታ፣ አንዴ ክፉ ያጋጥማል። እና ክፉ ነገር አያጋጥምም አይባልም፣ ያጋጥማል። በዛ በክፉ ባጋጠመን ነገር ላይ ደግሞ ለመውጣት መጣር ነው ያለብን ማለት ነው። ና ጠንቀቅ ብላችሁ ጥንክር ብላችሁ ስራችሁን መስራት አለባችሁ። ሌላው ደግሞ ጅዳ ላይ ማለት ነው። አሁንም እየተደጋገመ ነው ያው የኛ ችግር ባለፈው፣ እንደዛ ያው አይታችኋል፣ አረቡ እንትን ብሎ ችግር ተፈጥሮ ነበር። አሁን ደግሞ በቅርብ ደግሞ አሁን ከሁለት ቀን ተቅሪበን እንደዚያ አካባቢ እንደዚሁ የሌላ ሀገር ዜጋን ገለው ሁለት ኢትዮጵያኖች ተይዘዋል ተብሎ አሁን ትርምስምሱ ወጥቷል፣ ጅዳ ላይ ማለት ነው። እና ስለዚህ እናንተም ወገኖቻችን ደግሞ ንጹሐኑ እንደዚህ መጥፎ የሆኑ የሀገራችን ልጆች ያው ክፉ መቼም አይፈረድም አንፈርድም ግን ያው አጋጥሟቸው ነው እንግዲህ አላህ ቀድሮት ነው ቀጠሮ አላህ መሻ ነው። እና ስለዚህ በእነዚህ ልጆች ምክንያት ሌላውም ደግሞ የእርስ የዕለት ጉርሱን ለመንት ለማለት የሚባት ነው ደግሞ በንጹህ ሆኖ ራሱ ንጹህ እንዳልሆነ ሆኖ የሚገባ ወደ እስር ቤት የሚገባበትም ነገር ስላለ በዛም ደግሞ ጠንቀቅ በሉ። ወጣ ወጣ ትበሉ ስራ ላይ ያላችሁ ስራችሁ ላይ አተኩሩ። ከስራ ሞታችሁ ከሆነ እንግዲህ ቤታችሁ ካልመጡባችሁ እንግዲህ አላህ ያያዝላችሁ። ቤታችሁ ሰተር ብላችሁ በስነ ስርዓት ተቀመጡ። አማን ቀን ነው ብላችሁ እግራችሁን አትዘርጉ፣ ትላችኋለች እናታችሁ እና እንደዚህ እንደዚህ አሉ እንትኖችን ስታገኝናት፣ ያው እናት ትመክራለች ልጆቿን እና ምክር ይዛላችሁ ከች ትላለች ማለት ነው። ዛሬ ጁምዓ ነው። ከትሩ ሰላዋቱ ረቢ አላሁመ ሰሊ ወሰለም ዐላ ነብይና ሙሐመድ ሰለላሁ ዐለይህ ወሰለም። ዚክር አብዙ እና ደግሞ ሪያድ እንትን መጽሐፍት እስላሚክ መጽሐፍቶችን የምትፈልጉ እንሻአላህ አናግሩኝ ቁጥር እሰጣችኋለሁኝ፣ ከፈለጋችሁ ማለት ነው። ግዙ አንብቡ። ማንበብ ሙሉ ሰው ያደርጋል። ዝም ብለን በረባ ባረባው ዝም ብለን ከሰዎች ጋር ተደዋውለን ወሬ ከምናወራ አንዴት አንቀጽ ብናነብ ከዛ ካነበብ ነው ላይ ለህይወታችን ትርጉም ያለው ነገር እናገኛለን። እና ሰዎች ጋር ያው አትግደዋወሉ አታውሩ ማለት ሳይሆን ማንበብን የሚያህል ነገር የለም ማለት ነው። ስናነብ ራሳችንን አንፀን ሰዎችንንም ደግሞ እናንጻለን ማለት ነው። እና እዚህ ላይ ማተኩሩ ማለት ነው ሪያድ ከሶስት መጽሐፍቶች በላይ ከጠለባችሁ ምሻወር ነፃ ነው። ከሶስት በታች ከሆነ ደግሞ በምሻወር ነው። ቅርብ ከሆናችሁ ያ ያቀብላችኋል። እየገዛችሁ አንብቡ ትላችኋለች እናት ማለት ነው እና ቻናሌን ሸርሸር አድርጉት ይጠቅማችኋል ብዬ አስባለሁኝ ማስተላማ